እንዴት አድራችኋል ተመልካቾች የአዲስ ቀን ጧት ገበያት ጀምሯል መቅደስ እንዳለ መረጃዎችን ነግራችኋለሁ አብራችሁ ኑ ነው የደረቅ ቁሻሻ አያያዝና አወጋገድ አዋጅ መጽደቁን ተከትሎ ፌስታልን ለሚተኩ ምርቶች ያለው ፍላጎት መጨመሩን በዘርፉ የተሰማሩ ባለሙያዎች ተናገሩ ከወረቀትና ከጨርቅ የተለያዩ የእቃ መያዣ ዘንቢሎችን የሚያመርቱት ባለሙያዎቹ አዋጁ የአካባቢ ብክለትን ከመከላከል በተጨማሪ ለዜጎች የስራ እድልን እንደሚፈጥር ገልጸዋል ኤዶ ማማረ በኢትዮጵያ በየአካባቢው የሚጣል አገልግሎቱን የጨረሰ የፕላስቲክ ምርት ለወንዞችና ለአካባቢ መበከል ዋነኛ ምክንያት መሆኑን ጥናቶች ያመላክታሉ። ይህንን መነሻ በማድረግ በተለይም ከአንድ ጊዜ በላይ አገልግሎት የማይሰጡ የፌስታል ምርቶችን ከገበያ የማስወጣት እንቅስቃሴ ተጀምሯል። ታዲያ በዕለት ተዕለት የግብይት እንቅስቃሴያችን በስፋት የምንጠቀምበት ይህ ምርት ከገበያ ሲወጣ በምትኩ ምን መጠቀም ይቻላል? የሚለው የበርካቶች ጥያቄ ነው ነው በፌስታል ተኪ ምርቶች ላይ የተሰማሩ ስራ ፈጣሪዎች በበኩላቸው ከወረቀትና ጨርቅ የሚዘጋጁ ምርቶች የህብረተሰቡን ጥያቄ እንደሚመልሱ ይናገራሉ እየሰራን ያለ ነው ፌስታልን የሚተካ እቃ መያዣ ቦርሳ ነው እየሰራን ያለ ነው የሚታጠብ ነው እየታጠበ ረዥም ጊዜ የምንጠቀም ከአካባቢ ብክለት አንጻር የአካባቢ ብክለትን የሚከላከል ምርት ነው እየሰራን ያለ ነው ከላስቲክ የሚሻልበት ምክንያት ያው ስቴጂዩም ግሬስ አለው። ከዛ ባለፈ ደግሞ አካባቢን ስለማያቆሽሽ ይሄኛው የተሻለ ነው፣ ተፈላጊነትም አለ። ስራ ፈጣሪዎቹ በቅርቡ የወጣውን አዋጅ ተከትሎ የሚያመርቷቸው የፌስታል ተኪ ምርቶች ተፈላጊነት መጨመሩን ተናግረዋል። አመት በላይ ሆኖኛለ እኔ ከመንግስት ካወጣው አቅጣጫም በፊት ነበር የጀመርኩትና ለራሴም ስለምጠቀም እንዲ ለጓደኞቼ የምሰራ ነበር። የጨርቆች ከጨርቅም ደግሞ የሚሰሩ ማቴሪያሎች አሉ የጨርቅ ቦርሳዎች ማለት ነው ያን ጊዜ ብዙ እንትን አልነበረም ብዙ ፈላጊ አልነበረም ባዛር ላይ ይዘን ወተንም ይዘን ነው የተመለስነው ብዙውን አንዳንድ ሰው አልፎ አልፎ ነበር የንትን የሚለው ግን አሁን አዋጁ ከወጣ ወዲህ ትእዛዞች እየተቀበልን ነው በጣም ተቀባይነት አለው ሰው ጋር ስራው በጣም ሰው ኦርደር ያደርጋል ከጊዜውም ጋር ደግሞ አሪፍ የሆነ ስራ ነው። በዛ ላይ ደግሞ ተቋራጭነትም ያለው አይመስለኝም። ፌስታል ስለተከለከለ አሁን ግዴታ ሰው ኦርደር ስለሚያደርግ ሰው በጣም ይፈልገዋል፣ ኦርደር ያደርጋል እና አዋጭ ነው በጣም። በገበያው ላይ የተፈጠረውን የፍላጎት መጨመር ከግምት በማስገባት ምርቶቹን በስፋት በማምረት በተመጣጣኝ ዋጋም ለህብረተሰቡ እያቀረቡ መሆኑን ስራ ፈጣሪዎቹ ይገልጻሉ። ሶስት ሳይዝ ነው የምንሰራው፣ ትልቅ ሳይዝ አለ ትልቅ ሳይዝ ማለት ይሄ ኩርቱ ፌስታል የሚባለውን በት ልማድ እሱን የሚተካ አለ። ሁለተኛ ደግሞ መካከለኛ አለ። ትንንሾች ደግሞ አሉ። የምሳ እቃ መያዣ አይነት መቶ ፍሬ እና ከመቶ ፍሬ በላይ ሲሆን ሀያ አምስት ብር እናስረክባቸዋለን። አንዳንዶች ደግሞ የድርጅታቸው ሎጎ እንደማስታወቂያም እንደ አድቨርታይዘርም ሲጠቀሙ ደግሞ ያ ከህትመቱ አኳያ ታይቶ የሚወሰን ዋጋ ነው የሚሆነው። ዋጋው እንደ ወረቀቱ ግራምና እንደ ወረቀቱ ኳሊቲ ይወሰናል። ከሀያ ብር ጀምሮ ነው ያለው። ሚኒ የሚባሉት ሀያ ብር ናቸው። ወረቀቶቹ ኳሊቲያቸው እየጨመረ በሄደ ቁጥር ደግሞ በዛው ልክ ዋጋውን እየጨመረ ይሄዳል። ለወረቀትና ለጨርቅ ዘንቢል ምርቶች ያለው ፍላጎት እየጨመረ የሚሄድ በመሆኑ ወጣቶች ወደ ስራው ቢገቡ ተጠቃሚ እንደሚሆኑ ባለሙያዎቹ ይመክራሉ። አሁን አሁን በርካታ ዜጎች የተለያዩ ስራዎችን በመስራት የኑሮ ጫናን መቋቋም አለፍ ሲልም የኑሮ ደረጃን ማሻሻል የግድ መሆኑን መረዳት በመጀመራቸው የራሳቸውን የስራ እድል ፈጥረው እየተንቀሳቀሱ ይገኛሉ። የዛሬዋ ባለታሪካችንም ስራ ፈታ ቤት ውስጥ በተቀመጠችበት አጋጣሚ የጀመረችው ስራ ዛሬ ላይ የተስፋፋ እንደሚገኝ ትናገራለች። ስራዋን ለማስፋት በማሰብ መኖሪያ ቤቷን ወደ ዳቦ ቤት የቀየረችው ባለታሪካችን ምን እንደገጠማት ከራሷ አንደበት አብረን እንከታተል። ስሜ ወይዘሮ ሀጉሽ ተክላይ እባላለሁ። የምሰራው ስራ ጣፋጭ ምግቦች ላይ ነው። ማለትም ዳቦ፣ ኬክ፣ ኩኪስ፣ የተለያዩ ፋስት ፉዶች፣ እነሱን በማምረት ነው አሁን ያለሁት ማለት ነው። ከዚህ በፊት በእርግጥ በእነዚህ ደረጃ ሳይሆን ቤት ውስጥ አንዳንድ የባህላዊ ምግቦችን የመስራት ፍላጎቱም ስለነበረ ያው ትምህርት ለመውሰድ ተነሳሳውና የተለያዩ ስልጠናዎችን ከወሰድኩ በኋላ ቤት ውስጥ ባለኝ ነገር እንጀራም የተለያዩ አምባሻ ድፎዎች ምናምን ነገር እንደዚህ ማዘጋጀት ጀመርኩ ማለት ነው። ያው የገበያ ሁኔታ ሳየው የሰው ፍላጎት ጥሩ ሆኖ ሳገኘው ይሄ ነገር ሰፋ አድርጌ ብሰራው ብይዘው፣ ተጠቃሚ ይኖራል፣ እኔንም የተወሰነ ለውጥ ላገኝበት እችላለሁ በሚል ያው ወደ ስራው በስልጠና በመደገፍ የተለያየ ነገሮችን በማሟላት ወደ ስራው ገብቻለሁ ማለት ነው። መጀመሪያ በራሴ የተነሳሽነት ነው ወደ ስራ ስልጠና ለመውሰድ የተነሳሳሁት። ግን እንደዚህ ስራ ውስጥ ከገባ በኋላ ግን የተለያዩ ድርጅቶች ሴቶችን የሚደግፉ ድርጅቶች አሉ። ዋነኛው ዊዴፕ ነው። ዊዴፕ በመቀጠል ደግሞ ኢዲአይ ኢንተርፕሪነርሽፕ ማለት ነው። በሌላም ነገር የተለያዩ ድርጅቶች ሙያዊ ድጋፍ ይሰጡናል። ስልጠና የሂሳብ አያያዝ የሚሆን ሙያዊ ነገሮች የተለያዩ የክህሎትን የኢንተርፕረነርሽፕ ስልጠናዎችን በጣም ብዙ ስልጠናዎች ከአስር ስልጠናዎች በላይ ወስጃለሁ። ያ ስልጠና ከወሰድኩ በኋላ ደግሞ በጣም ለስራ የበለጠ ፍቅር እንዲያድርብኝና ተነሳሽነት ጨምሮ የተለያዩ ቻሌንጆችን በማለፍ እንግዲህ ያው በተቻለኝ አቅም አሁን ላይ እዚህ ሁለተኛ ብራንቼን ከፍቼ አዲሱን ስራ ጀምሬያለሁ ማለት ነው። መነሻ ከራሴም ቢሆን በኑሬም ከማገኘው ቢሆንም ግን ስራውን ለማስፋት ማሽኖችን ለመግዛት ስራውን በስፋት ለመስራት ግን የተለያዩ ብድሮችን በመውሰድ ተጠቅሚያለው። ውዴፕ ባመቻቸው የብድር አጋጣሚ አለ። በዛም ከባንኮች ጋር ትስስር በመፍጠር በራሴም በኩል ደግሞ የኢንተርፕረነርሽፕ ወይም የስራ ፈጠራ የሴቶች ውድድር ላይ በመሳተፍም አንዳንድ ባንኮች የብር ድጋፍ አድርገውልኛል። የ2016 የማርች ኤይትስ የስራ ፈጠራ ውድድር አቢሲኒያ ባንክ ባዘጋጀው ላይ የ500 ብር ተሸላሚ ነኝ። ያው ኢንተረስት ሁለው የሆነ ኳላተራል ፍሪ የሆነ ብር ማለት ነው እና እንደዚያን ነገሮችን የተለያዩ ድጋፎችን በማገኝበት ሰዓት ደግሞ ስራዬን ለማስፋፋት በጣም ጠቅሞኛል። ያው ስራ አጦች አሉ፣ ስራ የለም ብለውም የሚያምኑ ሰዎች አሉ። ያ የሚሆንበት ምክንያት ምንድነው? ቻሌንጆች ብዙ ስለሆኑ ስራ ፈጥረሽ ወደ ተግባር ለመለወጥ ቻሌንጁ ብዙ ነው ይመስለኛል። ቻሌንጅ መጥላት ይመስለኛል፣ የኮንፈርት ዞን መውደድ ምቾት ላይ ወይም ደግሞ ይሄ እንቅፋት እንቅፋት ሲበዛ አንድ ሁለት እንቅፋት አልፈው ሁለተኛ ሶስተኛ አራተኛ እንቅፋት ሲሆን አይ በቃ ይሄ ነገር አይሳካም ብሎ ተስፋ የመቁረጥ ነገር ይመስለኛል እንጂ ያው እስከ መጨረሻ ጥረት ካደረጉ በያዙት ነገር ስራ ፈጣሪ መሆን ይቻላል። እኔ እዚህ ለመድረስ በጣም ብዙ ቻሌንጆችን አልፌያለሁ፣ በጣም ማለት ነው። ግን እነዛ ቻሌንጆች በቃ ይሄ ከባድ ነገር ነው ብዬ ብቶ በቃ እዚህ ላልደርስ እችላለሁ። ስለዚህ ቻሌንጅ እስከ መጨረሻው ድረስ መታገል ያስፈልጋል። ሙሉ ለሙሉ ቻሌንጅ የጠላ ብቻ ሳይሆን መረጃ ያጣም ሰው ሊሆን ይችላል። ፍላጎት ኖሮት ግን በምን መንገድ ምን ይደረጋል፣ ኢቨን ንግድ ፍቃድ የት ሄዶ እንደሚወጣ የማያውቁ ሰዎች እኮ ሊኖሩ ይችላል። ቦታ ጥረት አለብኝ። ምሳሌ እኔ አሁን መኖሪያ ቤቴ ላይ ነው ዋናው ማምረቻዬ። ይሄ መቀነባበሪያ ነው እና መሸጫም ጭምር ነው ግን መኖሪያ ቤት ላይ ስታመርቺ ከኗኗርሽ ጋር ትንሽ ያስቸግራል። ምቹ ሆኖ አይደለም፣ ድምፅ ይረብሻል፣ ለሊት አንዳንዴ የሆነ ምቾት ላይ ይሰጥሽ ይችላል። ሶ እንደ መኖሪያ ላትቆጥሪው ትችያለሽ። ምናልባት ግን የራሴ ስለሆነ ግዴታ ይህንን ቻሌንጅ ችየው ሰርቼ ራሴን ብለውጥ ይሻላል ከምቾት ይሻላል፣ ይሄ ነገር ከማለት ነው እንጂ እኔ የቦታ ጥያቄ አለኝ። ከዚህ በፊትም ጠይቃለሁ፣ አሁንም እየጠየቅኩ ነው። እስካሁን የመጀመሪያው ብራንች ላይ ስድስት ሰራተኞች አሉኝ። አሁን እዚህ ደግሞ አምስት ሰራተኞች አለኝ። አጠቃላይ ወደ አስራ አንድ ከራሴ ጋር አስራ ሁለት ሰራተኞች ያው አሉኝ ማለት ነው ከራሴ ጋር ያው እኔም ከዚሁ ስራ ተጠቃሚ ስለሆንኩኝ ማለት ነው። አሁን ደግሞ ተመልካቾች የጧት ገበያ ቅኝት ለማድረግ ወደ መረጥ ነው ወላይታ ዞን ሶዶ ከተማ እንሄዳለን። ሪፖርተራችን ተመስገን ተስፋዬ በከተማዋ ያለውን የግብይት ድባብ ሊያስቃኘን በቀጥታ ከኢቢሲ ወላይታ ሶዶ ስቱዲዮ ገብቷል። ተመስገን እንዴት አድረሃል? በከተማ ያለው አጠቃላይ የግብይት ድባብ ምን ይመስላል? አቅርቦቱ፣ ዋጋውን እስኪ ንገረን አመሰግናለሁ። እንግዲህ በወላይታ ሶዶ ከተማ ያለው የተለያዩ ምርቶች የአቅርቦት እንደዚሁም ደግሞ የዋጋ ሁኔታ ምን ይመስላል የሚለውን ተዘዋውረን ተመልክተናል። በአቅርቦት ደረጃ በዋናነት የተለየ አስቸጋሪ ሁኔታ የለም። በቂ አቅርቦት እንዳለ ሸማቾችና ነጋዴዎች ነግረውናል። ከዛ ባሻገር ግን መጠነኛ ጭማሪ ያሳዩ የተለያዩ የምርት አይነቶች መኖራቸውን በቅኝታችን ማስተዋል ችለናል። በቀዳሚነት ለማንሳት የምንወደው ከቡና ዋጋ ጋር ተያይዞ የተነሳው ጉዳይ ነው። ቡና ከዚህ ቀደም ሲሸጥበት ከነበረበት ዋጋ ከፍ ብሎ ከ960 ብር እስከ 1000 ብር እንደየጥራት ደረጃው ደግሞ ከፍ ሲል እስከ 1050 ብር ድረስ በ1 ኪሎ በወላይታ ሶዶ ከተማ እየተሸጠ መሆኑን ነጋዴዎችና ሸማቾች፣ ገዢዎች ነግረውናል። ከዛ ባሻገር ደግሞ አሁንም መጠነኛ ጭማሪ ያሳየው የተዘጋጀ የሽሮ ምርት መሆኑን ተዘዋውረን ተመልክተናል። ከዚህ ቀደም በኪሎ 220 ብር ሲሸጥ ከነበረበት ወደ 260 ብር ከፍ ማለቱን ነው ያስተዋል ነው። ተያይዞ ደግሞ አሁን ጭማሪ ከታየባቸው ጉዳዮች መካከል አንደኛው የእንቁላል ነው። እንቁላል ከዚህ ቀደም የ100 ብር 7 ና 8 ከሚሸጥበት አሁን የ100 ብር 5 እየተሸጠ ነው። ያ ማለት ደግሞ የአንድ እንቁላል ዋጋ ወደ 20 ብር መድረሱን የሚያመላክት ሆኖ ተገኝቷል ማለት ነው። የሌሎች የፋብሪካ ውጤቶችን ስንመለከት ደግሞ ሰሞኑን መጠነኛ ጭማሪ ካሳየው የምስር ምርት ባሻገር ሌሎቹ በነበሩበት ዋጋቸው መቀጠሉ ነው። ነጋዴዎችና ሸማቾች የነገሩን ምስር እንግዲህ 210 ብር ከነበረበት መጠነኛ ጭማሪ ታይቶበት 220 ብር እየተሸጠ ነው። ምናልባትም ከሰኔ ወር ጾም ጋር ተያይዞ የፍላጎት መጨመርን ተከትሎ የመጣ ጭማሪ ሊሆን እንደሚችል ነጋዴዎች፣ እንደዚሁ ሸማቾች ነግረውናል። ማካሮኒ በኪሎ 130 ብር እየተሸጠ ነው። ፓስታና ዱቄት ደግሞ በ100 ብር እየተሸጡ ያሉ የምርት አይነቶች ናቸው። ስኳር በኪሎ 150 ብር ነው። እንደው ላይ የታስወደው ከተማ እየተሸጠ ያለው ሌላኛው ምርት ዘይት ሲሆን ከ1500 ብር ጀምሮ 5 ሊትር ዘይት እስከ 1650 ብር እየተሸጠ መሆኑን ተመልክተናል። ከዚህ ቀደም በአንድ ወቅት ከገበያ ላይ የአቅርቦት ችግር መኖሩን ተከትሎ ዋጋው መጨመሩን ያነሳ ነው። የህጻናት እስከ ስድስት ወር ያሉ ልጆች የሚጠቀሙት የወተት አይነት እስከ ሁለት ሺህ ብር ከፍ ብሎ ነበር። አሁን ግን ገበያው ላይ አቅርቦቱም ከፍ ብሎ እስከ አንድ ሺ ሰባት መቶ ብር እየተሸጠ መሆኑን አይተናል። የግብርና ምርቶችን ስንመለከት ሽንኩርት በኪሎ አንድ መቶ ብር ነው። እንደ ወላይት አስወዶ ከተማ እየተሸጠ ያለው በኩንታል ሲሆን ደግሞ ከዘጠና አምስት ብር ጀምሮ እንደየጥራት አይነቱ ገበያ ላይ ይገኛል። ነጭ ሽንኩርት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 ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል መቅደስ እንዳለ መረጃዎቹን ነገርኳችሁ መልካም ቀን